ዜድ ኣበን ለይትንቀትርን ኮ ንዓኽን ንዓ ንኣለክስ ንደ ንኣቤል ክከታተለ ዝሓድር ንዕባ እዝጎ ትልቅ ሰይት ሲባሉ በትግርኛ ቀየሯት። እኔ ደግሞ በአማርኛ ነው የማወራ። እዝጎ ዜድዬ ላንችን በጣም ነው የምወድሽ። እሺ ከመንት ላይ አታየኝም። እረ አንድ ቀን ረጁ ቤት ገብቼ እኮ በጣም ነው የምወድሽ እኮ ብየሻለሁ። ቲንክ ዩ ኖ አዋይ ስቀልድ ቲንክ ዩ አመሰግናለሁ። እኔ ሀያ አንድ ነው አመቴ። ዜድዬ ገና ነኛ አልወለድኩም፣ ገና ሀያ የምናደርገዋለን። ችግር የለውም የእኔ እናት፣ ሴትዮዋ አይደለሁም። አቤል አቤል አቤል፣ ዘይድ ነው ምነው? ኢትዮጵያ ነው እንዴ አለ። ስሚ ትናንትና፣ ቆይ እንደ እና ነበርሽ፣ ሰክሬ ሰክሬ ስክር ነበርሽ ከዛ መጣሁ ወደ ቤቴ።

ነበር ፀጋ ይሸቱ ምናምን። አይ በጣም ነው የምወዳቸው፣ ድሮ ዘፈን በጣም ነው የምወደው። አንተ እና አየር ላይ ነበርሽ። በቃ ተመችቶሽ ነበር። የለም እኔ ሪክርድሽን አይቼ አመመኝ። ለምን ያምሻል? የኔ እናት የምን ለምን ያምሻል? በሷ ጨጓራ በሷ ብር ምን አገባሽ? ለምን ያምሻል? የኔ እናት ራ አውቀው እያስጠጡኝ ፊቴ እንደዚህ አደረጉኛል። አውቀው አንሳደሯዋር ነበረችኝ

የሆነ ሴት በቃ ሴት ቂጦ አሳድጎና የሆነ አጭሩ የህፃን ልጫማ እኮ ነው የሚመስለው። አታውቁትም እኮ እናት የህፃን ልጫማ። አንተ ለብቻ ልትቀር ይችበት። አቤል ምን አገባው እዚህ እኔ በቃ ተው ተው። እዚህ አቤል ገባው ተው። በግድ አስታውስኝ፣ በግድ አስታውስኝ። አሁን አሌክስ ተናግሮት አያውቅም፣ ምንም አያውቅም፣ ግን በቃ ተረስቻለሁ እኔ ደግሞ ወስተኛ ነኝ። እኔ ባለስራ ነኝ። ጌም አልጫወትም። ያለ ጌም ቀጠሮ ይዞ ተቀጥቅጦ ወጣ። ምን እናደርግኛል? ማርያም ለማኝ፣ አይፎን አስራ ሰባትም እኮ ገዝተዋል። አይፎን አይፎን ሳይሹ እኔ ምን አገባኝ? ግዛ። ግን በቃ የሆነ ለሰው እያንቋሸሽክ እኔ ጌመር አደለው እኔ በጌም አልተዳደርም ያልክ ወደ ጌም መምጣት እኛ ጌመሮች ነን። እኛ ለማኞች ነን። ለምን ወደ እንጀራችን መጣል? አይምታ። ስራው ሰርቶ ይብላ። እዛ በቃ ጊዜ መርካል ሆነ አረካሽ ቆንጆዬ ነው በጣም ነው ነ የምታምረው እንዳረጭ ትንሽ ከቆየሽ አንቺ